ለው የመጀመሪያውን ጥያቄ የማደርገው ማለት ነው። አላህ ለእናንተ ተገልጦላቸዋል ለሙስሊሞች። በምን መገለጥ ሲባል አካሉን እንደዚህ ነው መታየት እኔ ጌታ ነኝ ብሎ እንደዚህ ምድር ላይ መታየት መገለጥ አምላክ አይታይም። መጽሐፍ ቅዱስም እንደማይታይ ላሳይሽ ይችላለ ላሳይሽ ነው መጽሐፍ ቅዱስ እኔ አንተን ጠየቅኩ። አሁን አላህ ተገልጦላቸው ለሙስሊሞች እኔ አምላካችሁ ነኝ ብሏቸዋል፣ ብሎናለሁ። ነገር ግን መታየት የሚለው ከሆነ አይችም፣ እንደ መጽሐፍ ፍርድሰ እንደ ቁርአንም አምላክ አይገለጡ ለማንም እንደማይታይ። መገለጥ ማለት አሁን ለምሳሌ ለሙስሊሞች ማለት ነው ተገልጦላቸው፣ እንደውም ማለት ነው መጀመሪያ ሳይቷች ይክዱታል እራሱ መጀመሪያ ያዩት ሌላ ስለሆነ ተቀይሮባቸው መቶባቸው እነ ትንሣኤ ቀን እንሄዳለን። እዚህ ምድር ላይ ጨርሽ ተገልጦላቸዋል። እዚህ ምድር ላይ ትንሳኤ አይደለም እዚሁ ምድር ላይ ይገለጥላቸውና መጀመሪያ በሆነ የሚያውቁት አላህ አለ። ከዛ ተቀይሮ መጥቶባቸው እኔ አላህ ነኝ ብሎ ሲላቸው ነው አንተ አላህ አይደለህም እንጠበቃለን ይሉታል። እሺ፣ አዲስ ልጥቀስልህ። እኔ አልከፍትልም። ሰዎች አሉ፣ መዚ ሰዎች አሉ ማለት አረብ ሀገር ነው። እኔ ማውጣት አልችልም፣ ልጥቀስልህ፣ ሳሄቡካሪ ቡካሪ፣ አልችልም። ድንገት ይመጡብኛል። አንተ ራሳ አውጣው። ለምን ትፈራለህ? ያደርጉሽ ከዚህ በፊት ከዚህ በፊት ሲልንገር ከዚህ በፊት ከልጅቷ ጋር ስናውራ ስለ መጽሐፍ ቅዱስ ስታነብ ነበረ። እና ለምን የእነሱን መጽሐፍ እንዳታነብ ትከፍሪያለች ብላታል። ልጅቷል የክርስቲያኖችን መጽሐፍ እኛ እናነብን ብላለች። እና እኔንም አስጠንቀኛለች። እባክሽን፣ በዚህ ራሱ ንትናት ህፃ ልጅ አለ። ራስ አውጣ አንተ አውጪው ሆኖ ጭክሬ ነው ባለቤቱ። አንተ ለምንድን ነው እንደዚህ የምታደርጉ? ጌታን አይደለም። እሺ፣ አውጪው አለ ወጣም፣ በቃ ተወው። እሺ አ ወደ ሁለተኛው ጥያቄ እኔ እየነገርኩሽ ነበር፣ ጠይቀሽ ልመልስላት ስል አይደለም አለችኝ፣ እና ለዚያ ነው እያውጭ ያልኳት። ገብቷቸዋል አይደለም? ይሄ ስለ ትንሣኤ ቀን የሚያወራ ነው እያልኩት አይደለም፣ ምድር ላይ ነው አለች። እነሱ ከሆነ አውጥተሽ ማሳየት አለብሽ። እኔ አይደለም፣ እኔን ላስረዳሽ እያልኩሽ ጠየቅሽ ለን

አንብበሽ ነው አሁን ለው ነው መጽሐፍ አንብበሽ አገላብጠሽ አግኝተሽ ነው ነግረሽ። ሀቅ ጌታ ምስክሬ ነው። አሁን ራሱ አለ አውጥቼዋለኝ። አንብበሽ ማለት ነው የመጀመሪያ ራሱ ምን ይላል? ክፈተው አንተ ሚሳይድ እዚህ፣ ስለ አይሁዶች ስለሁሉም ነገር እንዳለ ይተነትናል። እሺ እሺ፣ አሁን ላውጣልሽ እና ችግር የለውም እሺ፣ ላውጣላት። እሺ አውጣ እሺ ችግር የለውም። ላውጣልሽ። እዚህ ምድር ላይ አላህ ታይቷል እያለችን ነው። እሺ ቁጥር ስንት ነው? ምንድን ላይ ነው የሚገኘው? ሳሂህ ቡካሪ ሳሂህ ቡካሪ ማለሽ እዚህ ምድር ላይ የሚሆን ሰማይ ብቻ እኔ ስለተናደድኩኝ አላቀማት አንተ አስረጠኝ። ስለ ትንሣኤ ቀን የሚያወራ ነው ስልሽ፣ አይደለም ምድር ላይ ነው እያልሽ፣ በቃ እናንተ ሀይነ ሺ ይቀጣል በቃናዚ ምድር ላይ ስለ መታየት አይደለም። አምላክ እዚህ ታይቷል አልታየም የሚል ጥያቄ ላይ መሰለሽ አይደል? አልታየም እዚህ ለማንም እኛ አሁን ማየት አንችልም በምድር ላይ እንደ መጽሐፍሽም ማየት አይታይም እያልኩሽ። አይ ታይቷል በምድር ላይ በምድር ላይ ነች አይደለም፣ በትንሳኤ ቀን ነው። ስለዚህ የትንሳኤ ቀን የሚሆነው ነው። አሁን አስረዳሽ። ለአሁን ኛውም ሰባአት ሰባ ስርተኛ ያለችምል አስረዳሽ። በቃ የትንሳኤ ቀን ስለሚሆን ነገር ነው። ሀዲቱ በጣም ረጅም ነው። ለምን ረጅም ነው? በጣም ረጅም ነው። ስለ ህዶች ስለ ክርስቲያን የሰዋት ውስጥ ያለ ምናም በጣም ብዙ ነው ብቻ ጥያቄሽ ምንድን ነው? በምድር ላይ እንዳልሆነ ታውቂያለሽ፣ ይህን አይደለ እሱን ልለፈው። ጥያቄ ለምን አላ ማለት አሁን ለምሳሌ ክርስቲያኖችም አይሁዶችም ሙስሊሞችም ነበሩ እና ክርስቲያኖችም አይሁዶችም ከተባረሩ በኋላ ወደ ገሃና ለምን፣ እነሱን እየተቀያየረ ይመጣባቸዋል ማለት ነው? እየተቀያየረ ይመጣል ሳይሆን ሌላ ቅርጽ ያሳያቸዋል። ለምን ሌላ ቅርጽ ያሳያቸዋል ነው ጥያቄ። በጣም ጥሩ። አሁን እንግዲህ መናፍቆች እና አማኞች ናቸው። ሁሉም አማኝ ነን ብለው በምድር ላይ ይሄዳሉ። ለምሳሌ አማኝ ነኝ ብሎ መናፍቃለ በመካከላቸው አይደለም አማኝነን ይላል በመካከል ግን መናፍቃ ለአማኝ መስሎ የሚኖር ማለት ነው። እነዚህን ለመለየት እነዚህ ሰዎች መናፍቃኖች የዛኔ ያንን ያኔ የክፍሩን ቢላህ ዐዘወጀል እነዚያን መናፍቁን እና አማኝን ለመለየት የሚደረግ ነገር ነው እንጂ ሚያገር አይደለም። እሺ፣ ያ ነው እና አላህ ራሱ እየተለዋወጠ አይደለም የሚመጣው። ብዙ ሰው እንደዛ ይመስላችኋል አይደለም። አላህ ሱብሓነሁ ወተዓላ ዘለዓለም አንድ ማንነት ነው ያለው። ነገር ግን ያንን ያሳያችኋል ነው ፈየእቲህም ላሁ ቢሱረቲን ላያሪፉነሁ የማያውቁት የሆነን ማንነት አላህ ስብሃነወተዓላ ያሳያቸዋል። የዛኔ ምን ይላሉ? አንተ ለስተ ረቡና ይላሉ አማኞች ሄማ ጌታችን አይደለም ይላሉ። እንዴት ሊያውቁች አሉ ከተባላ በምድር ላይ ሳሉ በተላከላቸው በመጽሐፋቸው በቁርአን ላይ ባህሪውን ስለነገራቸው የሄማ ጌታችን አይደለም ይላሉ ስመየእት። ከዚያም አላህ ራሱ ይመጣል አንተ ረቡና ብለው የዛኔ ስጅድ ይወርዳሉ ማለት። የዛኔ አንተማ ጌታችንና ብለው አማኞች ስጅድ ይወርዳሉ።

እግር የሚለውን ነገር ምን አይነት ነው የሚለውን ከይፍያውን እጅ አለኝ አለምን በእጆች የፈጠርኩት ሲል፣ ለምሳሌ እንደዚህ አይነት እጅ ማለት ነው? አይደለም በፍጹም ከይፍያውን እኛ እናውቅም። ያለን ቅቱሻል አለ። ፈጣሪን እስካላየነው ድረስ ነቢያት በትምህርት ደረጃ ብቻ እስከሆነ ድረስ የነገሩን ያንን የነገሩንን አምነን ነው የምንቀበለው። ቅቱሻል አለ። ያ እግዚአብሔር እግሮች አለ፣ በእግሮችም ይረማመዳል ይላል መጽሐፍ ቅዱስ። እግር ሲባላቸው ይነት እግር እግዚአብሔር ኢየሱስ ስለሆነ እሱ ላይ ሳትገባ ማለት ነው። እሱ መጽሐፍ ቅዱስ ላይ አትገባኝ እኮ በጣም ነው የምታናድደኝ። ማርያምን ለምን ትገባለህ መጽሐፍ ቅዱስ ደይኮቦታ ላይ የተረጋጊ ብዙ ክርስቲያኖች አሉ አይደለ? እነሱም ትምህርት እንዲሆናቸው ነው። ለምን ጭንቅ ለምን ይልሻል። በጣም ነው የምታናድደኝ። የምራው ቀባልና ፈቃዶ ልትገለው ነው እግዚአብሔር እግሮች አሉት በእግሮቹ ይረማመዳል ይላል። እግዚአብሔር እጆች አሉት በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ። ከንፈሮች አሉት ብብት አለው እግዚአብሔር እግዚአብሔር ከንፈሮች አሉት ያፏጫል። ዝንቦችንና እቦችን ንቦችን በማፏጨት ይጠራል ይላል። ከፈለጋቸው ያሳያቸዋለሁ። አይ ይሄ ኢየሱስ ስለሆነ ነው በአዲስ ኪዳን በስጋ ስለተገለጠ እንዳትሉ፣ ላ ብሉይ ኪዳን ላይ ስላለ አምላክ ነው። በስጋ ሳይገለጥ በፊት እንደዚህ ሁሉ ማንነቶች አሉት። እጆች አሉት በእጆቹ ያጨበጭባል ይለናል። ኦኬ፣ የሆነ እንደዚህ እያልኩኝ እኔ ቀርቼ ያው እና እግዚአብሔር እንደዚህ ያጨበጭባብን። ይሄ ትክክል ነው ትላላችሁ? አይገናኝም። እኔ ከማን ጋር ትመስሉኝ ያላችሁ አትመስሉኝ ካላ፣ በማንም በፍጡር ልትመስለው አይገባም። አላህ በቁርአን ላይ አምስት ቦታ ላይ ከእኔ ጋር ማንም የሚመስል የለም አላ። ስለዚህ እግር ሲባል የሰው ልጅ ነገር አስታውሳ፣ ኦኬ፣ እንደዚህ ነው ማለት ነው። አያስኬድም። እንደዚህ ክህደት ነው። እንደውም እንደዚህ ብሎ ካሰብ አንድ ሰው ይሄ ክህደት ነው። ቦታ ላናሪፉ ከፍየተ ዛሊክ ያንን ከፍያውን እርሱ ራሱ ነው የሚያውቀው። ነገ የውም መልኪያ ማየትን ሳይቀን ታኛላችሁ ብላል። የዛኔ የምናየው ሆናል ማለት ነው። ጥያቄ። እሺ፣ ሁለተኛ ጥያቄ ደግሞ ማለት ነው በእስልምናው ስለ አዳምና ስለ ሃዋ ነው ጥያቄ አዳምና ሄዋን ህያው ነበሩ፣ ማለት ሞትም አያውቃቸውም መሸገር አያውቃቸውም ምንም ነገር አያውቃቸውም በገነት እያሉ። ግን ሄዋን ተሳሳተችና አዳምን አሳሳተችና ተረገመች። ማለት ምንም ንጹህ ነበረች ያኔ። በእሷ ምክንያት ነው አሁን እኛ ሴቶች በየወሩ ደም የምናየው። ስለዚህ እስልምና ውስጥ በአዳም በህዋ ምክንያት አይደለም ብለው ነው ማለት ማንም በማንም ማዚያት አይቀጣም ትላላችሁ። እና እኛ በየወሩ ደም የምናየው በማን ምክንያት ነው? እኔ ምን አጥፍቼ ነው? በጣም ጥሩ፣ በእሷ ምክንያት ካልሆንኩ በጣም ጥሩ። እንዳነሳቸው እንደሰማችሁት፣ እንደ ክርስትና ሴት ልጅ ነች የኃጢአት መነሻ መነሻና መጀመሪያ። ሔዋን ተሳስታ ከዛ አዳምን እንደገና ወደዚያ ስትጠራችው እንዲበላ ጳውሎስም ይሄን ይናገራል። ያለችው ትክክል ነው። ጳውሎስ ምን ይላል? መጽሐፍ ቅዱስ ጋር ላይ አዳም ግን አልተታለለም አለ። የወንዱ ጥፋት አይደለም የሴቷ ነው። ሴቷ ግን ተታላ እያለ በሴቷ ላይ ጭኖባታል። ቁርአንስ ከተባለ ላ የዋነች አዋነቻላ ነው ሁለቱም ነው ያለው። ፈአከላ ሚንሃ ይላል። ሁለቱም ከእርሷ በሉ እያለ ይናገራል። ገብቶሻል። አላ ፈበደት ለሁማ ሰውአት ሁማ እያለ ይናገራል። ስለዚህ ነው አሁን ጥያቄዋ ምንድን ነው የወር አበባ ምክንያት በክርስትና ከእርግማን መነሻው መነሻው እርግማን ነው። ይሄ የታወቀ ነው። እግዚአብሔር ረገማት ምክንያቱም መፈጣሪ ነው። አፈር ነህ ነው ወደ አፈር ትመለሳለህ ብሎ ወደ ምድር። ስለዚህ የወር አበባ የመጣው በክርስትና በእርግማን ምክንያት ነው። ሴት ልጅ ተረግማ ነው አይደል የምታዩ በሄዋን ምክንያት ነው። እንደ እስልምና እስልምና እስልምና ስለተባለ ነቢዩ መሐመድ ሰለላሁ አለይሂ ወሰለም ይህን ጥያቄ ተጠይቀው ነበር። እሱ ኢለ ረሱሉ ላይ ለ ላ ስለም አይን ሰበብ ል የአላህ መልክተኛ ስለወር አበባ መምጣት በሴት ልጆች ላይ ምክንያቱ ምንድነው ተብሎ የተጠየቁ ል ሀ አምሮን ከተበሁ ላሁ አለ በናቲ አደም፣ አላህ ይህን በአደም ሴት ልጆች ላይ ስለሚወልዱ የሚያደረገው ነገር ነው። ርታ የመውለድ ሀላፊትና የተጣለባት ሴት ልጅ ስለሆነች እንድታይ ሆነች አሉ። በርግማን ምናምን ሂሳብ የለም። የመውለድ አላፊትና የሚጣልበት የተጣለበት ወንድ ሆኖ በነበር እሱ ነበር የሚያው ማለት ነው። ከመውለድ ጋር የተያያዘ ነገር እንጂ ከእርግማን ጋር የተያያዘ ነገር አይደለም፣ በፍጹም ቁሳሳይ መጽሐፍ ቅዱስ ሳይሆን እዚሁ ላይ ማለት ነው። ከመውረዳችን በፊት እዛ በገነት በገነት እያለም ማለት ነው። እዚህ ምድር ላይ ከመጣን እኮ ነው ብዙ ተባዙ ይተባል ነው። እዛ እያለንማ ሞትም አያቀንም። እዛው ነው እዛው እያሉ ገና ፈጥሯቸው ምድር ሙላት ብዙ ገና እንደተፈጠሩ ነው። ወላ ወላኪን ሐቀት ከሊመቱ ዓዛብ ላ ልካፊሪን ፍጥረት ምዕራፍ አንድ ቁጥር አንድ ላይ እንመለከት። ያው እና ኦሪት ዘፍጥረት ምዕራፍ ሀያ ስድስት ላይ ይጀምራል ስለ አዳም። ያውና ያው እና እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር አሳዎችን የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀስ ዛ ይላል። አየሽ ነው ገና እየፈጠራቸው እያለ ይታይሻል። ለምድር እንደፈጠረው ቃል በቃ ገና ይናገራል። የባህር አሳዎችን የሰማይ ወፎችን እንስሳትን ምድርን ሁሉ ምድር ያው ለምድር ነው የፈጠረው ገና እነፍጠር እንዳለ ለምድር እንደሆነ ተናገረ። በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ ይላል። ገና ገነት ሳይገባ ማለት ነው። ገብታቸን ገና ሳይፈጥረው እነፍጠር ብሎ ባሰበበት ጊዜ ገና ለምድር እንደሆነ ተናግሯል። ከዚያስ እግዚአብሔርን ሰውን በመልኩ ፈጠረ አለ። ይሄ ከመፍጠሩ በፊት ራሱ ገና ለምድር እንደሆነ የሚፈጥራቸው አላማው ተናግሯል። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። እግዚአብሔርን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ያ የጠየቅሽው ምድርንም ሙሏት ገና ገነት ሳይገቡ ነው ይሄን ቃል የተናገራቸው። ግዟትም የባህር አሳዎችን የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ይላል። አይ የታለ የምራን ቡም አይልም። ብዙ ተጓዙ ያለው እንድትፈጽም እንድትመለሽ አች ልጅ ተጠይቃለች። ትረ አለይኩም አሰላሙ ረመቱላ ወበረካቱ ባነት አለ አልሐምዱላ እኔ ሙስሊም ነኝ ግን ከዛም በኋላ እኔ ደግሞ የመጣሁት